ገለባንም የሚያቃጥለው ወርቅንም የሚያቀልጠው ያው አንድ እሳት ነው። ሰላም ሳዳም ነኝ ከስማርት ባለፈው በሰራሁላችሁ ቪዲዮ መሰረት የተወሰነ ኢንትሮዳክሽን ስለ ስራ ፈጠራና ስኬታማ የንግድ ስራ ስልጠናችን ነግሬያችኋለሁ። ዛሬ ደግሞ ቃል በገባሁላችሁ መሰረት ስድስቱን የስልጠናው አተገባበር ዘዴዎችን እናያለን ማለት ነው። ይህ ማለት በአካል ቢሮአችን መጥተው ለሚሰለጥኑ ሰዎች በአካል እዚሁ የሚለማመዷቸው ስልጠናውን እስከሚጨርሱ ድረስ የሚሰሩ ፕሮጀክት ነው። እዛ ሁናችሁ ደግሞ ይህንን ስልጠና በዚህ ፕላትፎርም የምትከታተሉ ሰዎች ደግሞ ለራሳችሁ ፕሮሚስ ገብታችሁ ወይም ቻሌንጅ ሰጥታችሁ እዛው ስልጠናውን እስከምትጨርሱ በራሳችሁ የምተገብሯቸው ነገሮች ናቸው ማለት ነው። የመጀመሪያው 10 20 70ን መተግበር ነው። 10 20 70ን መተግበር ስንል 10 ፐርሰንት ስለዛ ነገር ግንዛቤ መፍጠር ነው ስለምንሰራው ስራ አስር ፐርሰንት ያክሉን ከአካባቢያችን ከምንወደው ከፓሽናችን አንጻር ሊሆን ይችላል ያንን ነገር ስለምንሰራው ስራ ግንዛቤ ለራሳችን መፍጠር ሲሆን ሀያ ፐርሰንቱን ደግሞ የፈጠርነውን ግንዛቤ ወደ ቢዝነስ ማውረድ ወይም ደግሞ መተግበር ማለት ነው። ሰባ ፐርሰንቱን ደግሞ ተግባርን ጸባይ አድርገን መያዝ ህይወትን ሙሉ ማስቀጠል ማለት ነው። ስለዚህ ስልጠናውን ወይም ደግሞ ይህን እስከምጨርሱ ድረስ ለስልጠና የሚሆን አንድ የሆነ ቢዝነስ መፍጠር መቻል አለባችሁ ማለት ነው። ሁለተኛ አምስት ዘጠና የሚባለውን መተግበር ነው። ሀብት ለሁሉም ሲቻል አምስት ፐርሰንት የሚሆኑት የዓለማችን ሰዎች 95 የሚሆነውን ሀብት ይዘዋል። ከነዚህ ውስጥ ደግሞ 75 የሚሆኑት ኢንተርፕሪነሮች ናቸው። እንግዲህ ኢንተርፕሪነር ማለት ምን ማለት ነው የሚለው በሰፊው የምናየው ሆኖ ከዚህ ቀጥሎ በምታገኙት ቪዲዮ ላይ በደንብ ተብራርቷል። ከስንት ዓመት በኋላ ከአምስት ፐርሰንቶቹ እንቀላቀላለን ብላችሁ ታስባላችሁ? ለራሳችሁ አስቀምጡት። አስፈላጊ ሆኖ ከተገኘና በግሩፕ ካላችሁ ፈርሙበት፣ ወይም ደግሞ ምስክር አስቀምጡለት ማለት ነው መሆን እንግዲህ ከነዚህ አምስት ፐርሰንቶች ውስጥ ለሆነ። ዘጠና አምስት ፐርሰንት የሚሆኑት የዓለማችን ሰዎች ደግሞ አምስት ፐርሰንት በሚሆነው ሀብት ይተዳደራል። ከእነዚህ ውስጥ ያሉት ሰዎች የሚበቃ ነገር ስለሌላቸው ህይወታቸው ሙሉ ይሮጣሉ፣ ቁልጣውም ሳይበቃቸው ያልፋሉ ማለት ነው። ስለዚህ ከነዚህ ላለመሆንና ዘጠና አምስት ፐርሰንት ሀብቱን ከያዙት ከአምስት ፐርሰንቶቹ ለመሆን ከዛም ውስጥ ሰባ አምስት ፐርሰንት ከሚሆኑት ከኢንተርፕሬነሮቹ ለመሆን ራሳችንን ማዘጋጀት ይጠበቅብናል። እንግዲህ መማርና መድረስ ከነዚህ አምስት ፐርሰንቶቹ ነው ማለት ነው። ሶስተኛ ሰማንያ ለሀያ የሚባለውን መተግበር ነው። ይሄ ማለት ሰማንያ ፐርሰንት የውስጥ የግል ዝግጅት ማድረግ መቻል አለብን። በምንሰራው ስራ ላይ ሰማንያ ፐርሰንት የራሳችን ዝግጅት ልናደርግ ይገባል ማለት ነው። ኃላፊነትን መውሰር ነው። ለራስ ተጠያቂ መሆንና ሰበበኛውን ማጥፋት ይጠበቅብናል ነው። ሌላው ሀያ ፐርሰንቱን የውጭ ድጋፍና ተጠያቂነት ድርሻ፣ ህልማችን ዋናዎቹ ባለድርሻዎች ራሳችንን ብለን ማሳብ ነው። ለውጭው ወይም ለኤክስተርናል ፋክተሩ ቢያንስ ሀያ ፐርሰንቱን ሰጥተን መጀመር መቻል አለብን ነው። እንዴት ተግባራዊ እናደርግ ለሚለው ባህሪን ካፒታል አድርገን መያዝ ማለት ነው። ሌላው አራተኛው ብርጭቆዬ ግማሹ ሙሉ ነው ብሎ ማሰብ ይህ ማለት በአሁንታ አስተሳሰብ መሞላት አልታዩት ማጥፋት መቻል አለብን ነው አልታ ያሳሰብን ማስወገድ መቻል አለብን። እንግዲህ ፈጣሪ ለእያንዳንዳችን ብዙ ተሰጦችን ሰጥቶናል። ወደፊት የምሰራላችሁ ቪዲዮ ይኖራል። የጆሃሪ መስኮቶች ጆሃሪና ሀሪ የሚባሉ እንግሊዛውያን የፈጠሩት መስኮት አለን። እነሱ ውስጥ አራት ነገሮች እናያለን እዛ ላይ በሰፊ የምናየ ሆኖ ግን እያንዳንዳችን ቢያንስ እስከ ሶስት ተሰጦች አሉን ተብሎ ይታሰባል። እዛ ውስጥ መቆፈር ምን እችላለሁ ብለን ማሰብና በዙሪያችን ያለውን ነገር መጠየቅ ማጥናት ይጠበቅብናል ነው። ይሄ እንግዲህ እሹ ታገኛላችሁ ከሚለው የሀገራችን ብሂል ጋር የሚሄድ ነው። አምስተኛው ለቢዝነስ ስራ የሚፈለጉ ሶስት ችሎታዎችን ማዳበር መቻል አለብን ነው። የመጀመሪያው እውነት ነው። እንግዲህ ለዚህ አምስት ፐርሰንት ሰጥተውታል። ሁለተኛ ሙያዎች ነው። ለሙያም 5% ነው ሰጠው። ለምሳሌ እነ ቢል ጌት ዲግሪ አልጨረሱም። ባለሙያውን ከገበያ ላይ እንገዛዋለን ብለን ያምናል ቢዝነሱን ፍጠሩት እንጂ ባለሙያው ማግኘት ይቻላል ነው። ምናልባት የበቃ የነቃ የሰው ኃይል ማግኘት ለሀገራችንም ችግር ሆኖ ያለበት ሁኔታ አለ። ግን ቢያንስ እንደዚህ አይነት ነገሮች አሉ። ሶ ምንድነው የተፈለገው? ዘጠና ፐርሰንቱ ክህሎት ነው የሚሸፍነው የሚለው እንድታዩ ነው። ስለዚህ እነዚህ ሶስት ችሎታዎች እውነት፣ ሙያም ሊኖረን ይገባል። ከሌለን ገበያ ላይ እንዳለው ነው። ግን ሙያ ደግሞ በእጅጉ አስፈላጊ ሆኖ እናገኘዋለን። ክህሎት ደግሞ 90 ፐርሰንቱን ይዛል ማለት ነው። እንግዲህ ስንት ፐርሰንት ክህሎታችሁን ታሳካላችሁ የሚለውን ለራሳችሁ ጻፉትና ፈርሙበት። ይህንንም የመጨረሻውና ስድስተኛው ደግሞ ስድስቱ ስኬታማ ህይወት ደረጃዎችን መፍጠር መቻል አለብን። እንግዲህ ከነዚህ ስድስቱ እንዳለው ነው። ስድስተኛ ላይ የተቀመጠ የመጀመሪያው ታላቅ ሀሳብ ሊኖረን ይገባል ነው። ባይዘ ትንሽ ነገር አስበን ትልቅ ነገር ማሳካት አይቻልም። ስለዚህ ቢግ ቶውት ሊኖራችሁ ይገባል። ያን ለማሳካት ደግሞ ቢግ ወርድ ወይም ደግሞ ታላቅ ቃል ሊኖረን ይገባል ነው። ለራሳችን ሁሌ ምናልባት ብዙ ጊዜ ድርጅቶች ከየታችሁ ከሆነ ስሎጋን አላቸው አይደለ? ስለዚህ ያ ማለት ነው። ሌላው ቢግ አክሽን ወይም ደግሞ ታላቅ ተግባር መስራት መቻል አለብን። ትንሽ ነገር ተግብረን ትልቅ ነገር ማሳካት አንችልም። ትልቅ ልናስብ እንችላለን ግን ከምንችለው ከዛሬ ከትንሿ በተግባር መጀመር መቻል አለብን። ሌላው ቢግ ሀቢት ወይም ታላቅ ልምድ ያስፈልገናል። ቢግ ካራክተርስቲክስ ወይም ደግሞ ታላቅ ጸባይ ያስፈልገናል። እነዚህ ስድስቱ የስኬታማ ህይወት ደረጃዎች መፍጠር ማለት ነው። እነዚህን ይዘን ግን ለተግባር ስልጠና ቢዝነስን ስንፈጥር ለስልጠናው የሚያግዙ የኢንተርፕረነሮች አስር አለም አቀፍ ችሎታዎችና ሰላሳ ባህሪዎች በሶስት ይከፈላሉ በሰፊው ወደፊት እናያቸዋለን እዛ ውስጥ ደግሞ ሰላሳ ባህሪዎች አሉ እነዚህ ባህሪዎች የሚያለማምዱ አነስተኛ ቢዝነሶችን አቋቁመን ስለአሰራሩ መመሪያ ማውጣት ይጠበቅብናል ማለት ነው በሚቀጥሉት ስምንት ቪዲዮዎች ወይም ደግሞ በስምንት የስልጠና ቀናቶቻችን ውስጥ የስራ እቅድ ማውጣት ይጠበቅብናል አደረጃጀት ማስተካከል ይጠበቅብናል ምናልባት በግሩፕ ከሰራን መዋጮ ያስፈልጋል ሪፖርት እንደተጠበቀ ሆኖ የትርፍ ክፍፍልም ኑሮ በፊርማ ታዘጋጁታላችሁ እንግዲህ ቅድም እንዳልኳችሁ ገለባንም የሚያቃጥለው ወርቅንም የሚያቀልጠው ያው አንድ እሳት ነው። ሶ እነዚህን መተግበር አለብን። ለዛሬ ቲፕ ልስጣችሁ። ሁለት በነጻ የተሰጡን የሀብት ምንጮች አሉ። እስኪ ለራሳችሁ ጠይቁ፣ ምን ምን ይመስሏችኋል? እነዚህ ሁለት የተሰጡን የሀብት ምንጮች በራሳቸው ሀብት አይደሉም፣ ግን የሀብት ምንጮች ናቸው። እነዚህ ምንጮች ባይዘይ በዓለማችን ለሁሉም ሰው እኩል የተሰጡ የሀብት ምንጮች ናቸው። የመጀመሪያው አእምሮ ነው። ሁለተኛው ጊዜ ነው። አእምሮና ጊዜ እኩል የተሰጡ የሀብት ምንጮች ናቸው። አእምሯቸውን የተጠቀሙ ሰዎች በዓለማችን ትልቅ ነገርን መፍጠር የቻሉ ሰዎች ባለሀብት ሆነውበታል። ጊዜያቸውንም በአግባቡ የተጠቀሙበት እንደዚሁ። አእምሯቸውን የተጠቀሙ ሰዎች ምናልባት ለሆነ ሰው የሆነ ያህል ቴራባይት አይደለም፣ ለሆነ ሰው የሆነ ያህል አይደለም፣ የተሰጠው ለሁላችንም እኩል ነው። ጊዜም በተመሳሳይ ለሆነ ሰው 24 ሰዓት፣ ለሆነ ሰው ደግሞ 20 ሰዓት አይደለም፣ እኩል ነው የተሰጠው ሁለቱን በደንብ መጠቀም የቻሉ ሰዎች ዓለማችን ላይ ተጽዕኖ መፍጠር ችሏል። ወደፊት እናያቸዋለን። የጊዜ በጀት ራሱ ችሎ የምንሄድበት እንትን ይኖራል እና እነዚህን ብትይዙ ጥሩ ነው። በዚህ ዓለም ላይ ምክር የማይጠየቁ ሁለት ሰዎች አሉ። የመጀመሪያው ተስፋ የቆረጡ ሰዎችን ምክር እንዳይጠይቁ፣ በፍጹም በፍጹም ተስፋ የቆረጡ ሰው ለማንም የተሻለ ምክር መስጠት አይችልም። ሁለተኛ ደግሞ የደረሰበት ነገር ትልቅ ነገር የመሰለውን ሰው ምክር አይጠይቁ። ለምሳሌ ስምንተኛ ክፍል ላይ ትምህርት ላይ ደርሶ የተወሰው ብጠይቁት ምናልባትም ትምህርት እስከ ስምንት ዘመድ እስከ ያት ብሎ ተርቶ ከዚህ በላይ ትምህርት ላይ ያስፈልግ ይችላል ሌላችሁ ይችላል። ወይም ደግሞ የከሰረ ሰው ብትነግሩት አይ እዚህ ሀገር ላይ መስራት አያስፈልግም ሌላችሁ ይችላልና፣ እነዚህ ለዛሬ ውሰዷቸው። እንግዲህ ለዛሬ የተማርናቸውን በደንብ ይዟቸው፣ በቀጣይ ቪዲዮ እንገናኛለን። ለቤቱ አዲስ ከሆናቸው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በአካል መሰልጠን ለምትፈልጉ ደግሞ ስማርት ትሬኒንግ ኢንስቲትዩት በቢዝነስ እና ቴክኖሎጂ ዘርፍ ማለትም በቢዝነስ ዘርፍ ስራ ፈጠራና ስኬታማ የንግድ ስራ ስልጠና፣ በቴክኖሎጂ ዘርፍ ደግሞ በከተማችን ደሴ ብቸኛውና የመጀመሪያው በዲጂታል ማርኬቲንግ ኤንድ ኢ-ኮሜርስ ሰርቪስ ስልጠና ዘርፍ ሙሉ እውቅና ያለው የሶስት ወር ስልጠናችንን መከታተል ትችላላችሁ ማለት ነው በተጨማሪም ለሶስት ሳምንት ብቻ የሚቆይ የተመረጡ የተግባር ስልጠናዎችን በመውሰድ የሶሻል ሚዲያ ማርኬቲንግ ሙያን አንድ ብላችሁ የምትጀምሩበትን በር ክፈቱ እንላለን አድራሻዎቻችን ደሴ ፒያሳ ሰሄዳሴን ህንፃ አምስተኛ ፎቅ አምስት ዜሮ ሁለት አዲስ አበባ ለአንበረት ከማዕድ ሚኒስቴር አለፍ ብሎ ሁል ህንፃ ሁለተኛ ፎቅ ላይ ታገኙናላችሁ ለበለጠ መረጃ በ0904787878 ጣሊያን በ0909 ስምንት ላይ ልትደውሉ ቲሞቻችን ያነሱታል። ለበለጠ ደግሞ በቢሮ ስልካችን 011667 531 አዲስ አበባ ማለት ነው። 033 ደግሞ ደሴ በቢሮ ስልካችን ልታገኙ ትችላላችሁ። ወይም ደግሞ ከታች ዲስክሪፕሽናችን ላይ ባስቀመጥነው የዌብሳይታችን ሊንክ መመዝገብ ትችላላችሁ። አሊያም ደብሊው ደብሊው ደብሊው ዶት ስማርትፎር ኢትዮጵያ ዶት ኮም ላይ ገብታችሁ ሬጅስተር የምትለዋን በመንካት መመዝገብ ትችላላችሁ ማለት ነው። ስማርት ኢንስቲትዩት